ለዚያም እቺ ባርባራ ከምትባለው ሴትዮዋ ጋር አብረው ነው የሚሸጡት። እሷም ሻጭ ስለሆነች ማለት ነው። ይሄ ጋንጃ ሰውን አሳብዶታል። በተለይ ኢትዮጵያኖች። እኔ ጋያነ ደግሞ ጋንጃ የለም አስቆሚዋለሁ። እንደ ማንኛውም ሰው ያጨሳል። ማቆም ግን እኔ ጋር ጋንጃ የለም፣ መጠጥ የለም። እኔ የለም ቤት ውስጥ ትጠጫለሽ፣ እንትንት ያለሽ ከፈለግሽ ፖሴኮ ዋይ ምናምን አለ ትጠጫለሽ፣ አለቅ ከምግብ በኋላ። ይሄ ግን ወጥቶ ጋንጃ ማጨስ ይሄ ተኝቶ በኋላ ምናምን ኔጋ ይሰራ አይቻልም። ቤት ለምኝ የማላውቀው ሰው ቢነውሱ ነው እንኳን ልለምነው አይደለም ለምኖኝ እኮ አሰምቼሻለሁ መሰለኝ አዳመኝ። እኔ በነገራችን ላይ ሴክስ የሌለው ላይፍ አምዱ በሴክስ ካልተስማማን በምንም ልንስማማ አንችልም። እነሱ እኔ ሴክስ ላይ በጣም አስጠላኝ። በነገራችን ላይ እግሬን መክፈት አስጠላኝ፣ ሲነካኝ አስጠላኝ፣ ሲስመኝ አስጠላኝ።

ለእህቴ ብር ላኪልኝ ብሎ የሚያኮር፣ ለእህቴ ብር ላኪልኝ ብሎ እር የሚል እህቴ ካንሰር ይዟታል ብሎ ቲያትር የሚሰራ ሰርቶ መላክ ላክ ይችላል። እና ግንጋንጋ ያንቺ ደግሞ የከፋ ነው። በጣም ያናድደው። ያንቺ ደግሞ የከፋ ነው። በስማ እኔስ፣ እንደው ትንሽም ቢሆን አንድ ሁለት ወር ከላይም ሆኜ ብዙ ጊዜ ከላይ ነው የሆንኩት። አንድ ቀን እኔ እሱ ከላይ የሆነበትን ቀን አላስታውስም። በነገራችን ላይ ወገቡን ለካ የወገብ ችግር ነበረበት እና ግን ሰዓት በይ። ብቻ ኦፔራሲዮን መሆኑ በጣም ነው የሚያሳፍረው፣ ያሳዝናል። እኔ እኮ ግማታም ጥንባታ ምናምን ብዬሽ ያልተሳደብኩኝ ማፍሬሽ የገማ አላልኩኝም። ስለነበረኝ ሴክሹዋል እንትን ነው እያወራረሁላችሁ ያለሁት። የወገቡን ችግር ነው። የጭንቅላት እና የወገቡን ችግር እግዚአብሔርን እኔማ አልሰበርኩትም። ነገርኳችሁ እኮ ብዙ ጊዜ ከላይ ነበርኩኝ ያልኳችሁ እኮ ምክንያቱም የወገብ ችግር ነበረበት መሰለኝ ግን ጋር ነው እኔ የሰጠሁትን ሰጠሁ እላለሁ። የተቀበልኩትን ተቀበልኩ እላለሁ። አትፈሩ ሴቶች። እነሱ ሳያፍሩ እኛን ሲያዋርጉ፣ እኛ ደግሞ ስለነሱ ነሱ ማውራት እኮ ችግር የለም። ምን ችግር አለው? ለምን ተፍሩስ ዚያ ነገር እነሱ ሳያፍሩ ግማታም ትንሽ የገማ ትሸቻለች ሲል፣ እኔ ደግሞ ምንድን ነው የምለው በጣም ደካማ ነበርክና አሁን ግን ገባኝ በሽተኛ ስለነበርክ ለመከበብ መሰብሰብ አፍን መሰብሰብ፣ የእኛን ሴቶች ምታዩላቸው የእኛ ሴቶች እዚህ ልክ ልካችሁን ብንነግራችሁ እያንዳንዱሽ ወንድ አፈሽ ነበር ቁጭ ምትዩ። እስከዛሬ ከኔ ጋር እያሳለፈው እንደዚህ ጋር መጥቼ ስለ ሴክሽል አውረች የላችሁ አውቃለሁ። ለምን ተከባብረን ስለተለያየ። እንደዚህ አይነቱን ባለጌ ግን አንድ ተልቶ ቢሞት በጣም ደስ ይለኛል። ሁለት ደግሞ ስለ ብልግናው ሊነገረው ይገባል። የጭንቅላቱን የሰረኩት ድህነቱን አስተዳደጉ ነው። እኔ ምናልባት የወገቡን መቅሊሆነ የሰረኩት ሂጂና እህትሽ ፈልጌ እንዳንቺ ያለ ባለጌ እህት የለኝ። አጸያፊ ንግግር ከሆነ ጥሩ ንግግር የሚናገሩት ጋር ለማትጅ እከከ እህት ሸረ እንደዚህ አይነት ልቅ የሆነች የሆነችና ደደብ የሆነች እህት የለኝም። የእኔ እህት እንደ ጀግና መሆን አለባት። ለተሰጣት መልስ በሙሉ አምስት እጥፍ ምላሷ ረጅም የሆነና ልታሳፍር የሚገባ ነው። እናንተ እንድትናገሩ የፈቀዱላችሁ እናንተ ወንዶች ማለት ነው። እናንተ እዚህ ቲክቶክ ላይ መታችሁ ሴት ልጅ እንደልባቸው ስታበሻቅጡ እኛ ስንናገር ነውር የሚሆንበት ነገር እኔ አይገባም። እናንተ ስትናገሩ ችግር የለውም ወንድ ግማታም ብሎ ሴት ልጅ ሴት አጠገቧ ለዚም ሴት ነኝ የምትል ጉዴላ አጠገቡ ቁጭ ብላ አብሯት ለምነሽ ትለኛለች። እኔ ጭራሽ እኔ እንጂ ይዤ ለምኜ። ስታይኝ እኔ የምልሽ ድንጋን ጋር ስታይኝ ቆማጣ እመስልሻለሁኝ? ስታይኝ እንደ እንዳንቺ ምናምን የጎዳደለኝ እና ወንድ እመስልሻለሁኝ? እኔ ስወጣ አስር ወንድ ይዤ መግባት እንደምችል አልነገረሽም? እሱ ስንት የተደባደቡ እነተመልስ አልነገረሽም? ሀበሻ ቤት አልተደባደብም ከኤክሴ ጋር። ሀበሻ ቤት ሄዶ ለምን አያት ብሎ የስንት ዓመት ኤክሴ ካልገደልኩ አላለም። ሀበሻ ቤት ሄዶ ከሆነ ልጅ ጋር አልተጋደለም። ነጭ አያት ብሎ እኮ ቋንቋ አይችልም። ቢጠላ ደስ ይለዋል። ድንጋንጋ እኔ ግን ምንሽ ነው? እኔ ሳክሬን ያስገባሁት በነገራችን በቀን ባየው በመቆንጠጫም አለከው ነገር። እውነቱን ልንገርሽ፣ አንደኛ ነገር ረጅም ጊዜያችን ነው። ሴክስ ካደረገ ጠጣን፣ ጠጣንና በመጨረሻ ላይ የሆነ ነገር አማረ ስናይ፣ እዛ ውስጥ ካሉት በሙሉ አዲስ እሱ ነው። አዲስ ነገር ደግሞ ደስ ይለኛል፣ መቀበል ማለት ነው። ሳይ ረዘም ያለ ነገር ነው። ፀጉሩ ጭብርር ብሏል። እኔ ጥፍሩን ባየው በዛ ሰዓት በጣም

ገብተሽ ከዶክተሩ ጋር አውረተሽ ነው። የጭንቅላት ነው ወይስ የኋላ ነው መሆን ያለበት? እኔ ልጆች ኔሰኝ በንጋት ኮን አፍሬያለሁ። አፍሬያለሁ እኮ ደንግጫለሁ እኮ ደንግጠ ነው በሰራ ነው ስራ እኮ ደንግጠናል። አፍረናል እኮ ግን ሽክሸካ ማርን ስናስበው፣ ሽክሸካ ማርን ከሽክሸካው በፊት ግን ችግሩን ስንሰማ አሳዘመን። ሁለት መቶ ኤሮ ሰጠንና ሄደን የሆነ የሚበላው ነገር ብለን ማለት ነው። እንደዚህ ቅሌታም ጉዴላ መሆኑን መሆኑ ብናቅ ኖሮ እሱንም ለማረገው ነበር። ነገር እኔ ሴቶች እንደኔ እንድትናገሩ ነው ፈልገው። አንድ የሆነ ወንድ ትቶሽ ከሄደ በኋላ ለምን ሰላችሁ እንዲህ ሊያዋር፣ አሁን ሴት እንደ እኔ አድርገሽ ምን አባህ እንድዲ ብትሉት ነገር አሁን እኔ ጋር የሚመጣ ወንድ በስመ አብ ተጠንቅቆ ነው የሚለው። ተጠንቅቆ እንዲያውም አይመጣም፣ አይመጣም። በቃ ታዋርደኛለች ነው የሚለው። ጂጂ ጋራ እንደ ልቤ አድርጌ ነገ ለአማት አልችልም ካለ አውጥቼ ነው የማጥ- የማሰጠው፣ እስከነ ጥፍሩ እስከ ቆረጥኩት ጥፍር። እንደዚህ አይነት ባለጌ ደግሞ ልክ ልኩን ነገሩ። አሁን እኔ ተምሳሌት ነው የምሆናችሁ። ይኸው እነግርሻለሁ፣ አዋርድሻለሁ። እምስሽን ይዣለሁ ሲል የእሱን ወሸላ ትንሽነቱን ቅጥነቱን እንደማይችል ንገሯቸው፣ አትችሉም በሏቸው። እኛ ሴቶች እንችላለን እንችላለን፣ በጣም የኢትዮጵያን ሴቶች ከወንዶቻችን በጣም የተለየነን እንዝርትነን። ይሄኛ ወንዶች ጉራ ብቻ ነው በቃ ብዙዎች፣ የምሰማው በቃ ጉራ። እኛም ችን ጉራ እንወዳታለን። የኔ እንኳን ይለያል። እኔ ያው ፈልጌው አይደለም፣ አጋጣሚ አቃጣሪ ነው ያቺ ቦድካ ቆልቶኝ ነበር የዛ ዕለት አማበኝ። በኢየሱስ ስም ደግሞ ከወር በፊት በቃ ጥቁር ካሸጎርኩ እያልኩ ነበር። እኔ ሰሞኑን አሁን እንደዚህ ነው የማወራው። ከዚህ በኋላ እንዲህ ነው የምለው። እግዚአብሔር ምስክር ነው። ያን ወር እሱን ከማግኘቴ ከወር በፊት ሀበሻ መሸጎር አማረኝ። በቃ አማረኝ። በቃ አሁን እኔ ሀና ቦን ነው የምሆነው። እንዲያውም ሀና ቦን ላስንቅ እችላለሁ እንዲያልኩ በቃ የሆነማ ሀበሻማ ነጭ አስጠላኝ። የሆነማ ተኮር ያለ ብዬ እንዲያውም የሆነ ክለብ ውስጥ የሚሰራ ልጅ አግኝቼ ነበረ ብለግፈው ዞር ብሎ በገላበጥ ዞር እሱ ደግሞ ይገርማል። ደግሜ መሄድ አለብኝ ግን ኤርትራ የሆነ አገኘኋት። ጭራሽ አማርኛ አይችልም። ከሱ ጋር ሆኜ እዛ ቤት ስናሄድ ቆሟል። እሱንም በሙሉ ሲገለምጠው ነበር ልጁ ደግሞ ሲያምርያኛው። ግን ኤርትራ አማርኛ አይችልም። እኔ አንድ ቀን ምግብ ሊበላት እንደ ይሄ ልጁ ከሆነ ክለብ ውስጥ ትዝ ይላችኋል። የሆነ እንዲያውም ላይፍ እያስተላለፍኩላችኋል። ይሄ ልጁ ከሆነ ክለብ ውስጥ አገኝቼዋለሁ። ምናምን ስትለው አማርኛ ታወራለህ ምናምን ስትለው ከእኔ ጋር የነበረችው ባለቤቷ እንታይ ተዛቀርብ አማርኛ ምለሰ እንዳ ድሞ ኤርትራንች ሞልተውታል። እናንተ ወይ ጉድ እኮ ነው ዘንድሮ የቱ ሄዶ አማርኛ አውሪዎቹ? ቆይ ኦሮምኛም ያው አማርኛ አጣን። ኤኒዌይ በጣም ቆልቶኝ ነበር። እንዴት ዘንቼ፣ እንዴት ሆኜ፣ እንዴት ስቆላ እንደነበረ ልነግራችሁ አልችልም። የተቆላ ነገር ያራል። ምኑ ላይ እንደወረወረኝ እንግዲህ አይታችኋል። ተወርወረን መጣን። ስናያቸው የድሮ ናቸው። ስናይ አዲስ ነገር አጣን። ስናያቸው ስናያቸው በቃ ዝም ብሎ በሽበትና